ቆይታችሁ አሪፍ እንዲሆን እንመኛለን። የቀዳሚ ጉዳያችን የሚሆነው ትናንት የክሊያን ባፔ አስገራሚ ቁጥር ይሆናል። ክሊያን ባፔ ወደ ታላቅነት ጉዞውን አጠናክሮ ቀጥሏል። ከልዑልነት ወደ ንጉስነት እየተጓዘ ይገኛል። ክሊያን ባፔ ትናንት አራት መቶኛ ጎሉን በእግር ኳስ ህይወቱ ማስቆጠር የቻለበትን ታሪክ በመጻፍ በእድሜ ትንሹ ተጫዋቹ ሆኗል። በነገራችን ላይ ባፔ 26 ዓመቱ ላይ ይገኛል። በ26 ዓመቱ አራት መቶ ጎል ያስቆጠረ አንድም ተጫዋች የለም። በተለይ በሃያ አንደኛው ክፍለ ዘመን አንድም ተጫዋች የለም። አንዳንዶች ያው የፔሌን ጉዳይ እያነሱ ፔሌስ እያሉ ሀሳብ የሚሰጡ አሉ። ነገር ግን ያው በሃያ አንደኛው ክፍለ ዘመን እኛ በኖርንባቸው ክፍለ ዘመኖችና ቆይታዎች እና በቪዲዮም በምስልም የተረጋገጡት እንዲህ አይነት ቁጥሮች ናቸው። አሁን ለምሳሌ ፔሌ አንድ ሺ ምናምነኛ አንድ ለመቶ ጎል ደርሷል ተብሎ ይታመናል። ግን እሱም ይላል ራሱም በቪዲዮ የተያዙት ግን እንደዛ አይሞሉ እና አሁን ለምሳሌ ሮናልዶ ጥሩ እየሄደ ነው፣ ጥሩ እየሄደ ነው። ዘጠኝ ሀምሳ ሶስት ደርሷል። ከጥቂት ጊዜያቶች በኋላ አንድ ሺ ከሞላ የተረጋገጠ ነው። እያንዳንዱ አንድ ሺ ሁንም በቪዲዮ ማየት ይቻላል፣ የተያዘ ነው፣ የተረጋገጠ ነው። ስለዚህ እንደዚህ አይነት ጥያቄዎች ይነሳል እንጂ ከፔሌ ጋር ተያይዘውን ፔሌ እንዲሁም በ23 ዓመቱ ነው አራት መቶኛ ጎል ላይ እየደረሰ የሚል መከራከሪያዎች ይነሳሉ። እምባፔና ፔሌ በነገራችን ላይ በብዙ ነገሮች ሰዎች ያመሳስሏቸዋል። ለምሳሌ በዓለም ዋንጫ ፍጻሜ በትንሽ እድሜው ጎል በማስቆጠር ፔሌ ነው ቀዳሚ 1958 ላይ። ከዛ ቀጥሎ በእድሜ የትንሽ ሁለተኛው ተጫዋች እምባፔ ነው 2018 የዓለም ዋንጫውን ባነሱበት በፍጻሜ ጨዋታ ጎል በማስቆጠር ማለት ነው እና እንዲህ አይነት የሚመሳስሉ አይነት ባህሪዎች አሏቸው ያጫወት መንገዳቸው ነም አንዳንዶች ያመሳስሏቸዋል ክሊያን ምባፔና ፔሌን ዝሮ ዝሮ ግን በግራም ሞሰር ነው በቀኝ የተረጋገጠ አራት መቶኛ ጎል ላይ በመድረስ በተቀረጹ ወይም ማረጋገጫ ባላቸው በኢሊት ወይም በትልቅ ውድድሮች ላይ ምባፔ በእድሜ ትንሹ ተጫዋች ነዋል። ትናንት ሶስት መቶ ዘጠና ዘጠነኛ ና አራት መቶኛ ጎሉን ነው ማስቆጠር የቻለው ዩክሬንን ሁለት አራት ለባዶ ባሸነፉበት ጨዋታ ላይ ሁለት ጎል አስቆጥሮ እንዲህ አይነት ቁጥሮችን መስራቸዋል። በጣም አስገራሚ ነገር ክልያን ምባፔ ይሄ መቶኛ ሶስት መቶኛ ምናምን ጎል የሚያስቆጥረው በፈረንሳይ ብሔራዊ ቡድን ነው። ለምሳሌ መቶኛ ጎሉን ያስቆጠረው አንዶራ ላይ ነበር። ሶስት መቶኛ ጎሉን ያስቆጠረው ጅብላት ጅብላተር ላይ ነበር። አሁን ደግሞ አራት መቶኛ ጎሉን ዩክሬን ላይ ያስቆጠረ እና ለፈረንሳይ ብሔራዊ ቡድን ሲጫወት ነው ይሄ ሜጀር ማይልስቶን የሚባሉ ቁጥሮች ላይ ሲደርስ የምንመለከተው እና ብዙዎች እየተገረቡ ግጥምጥሞች ወይስ እንዴት ነው ነገሩ? በሚል ሀሳባቸውን የሚያነሱበት ሂደት አለ። ክርስቲያኖ ሮናልዶ እና ሜሲ በዚህ እድሜያቸው የት ነበሩ የሚለውን ነገር እናንሳ። በ26 አመቱ ክርስቲያኖ ሮናልዶ 213 ጎን ነበር የነበረው በምባፔ እድሜ ኦሞስት ሀፍ ያንስ ነበር፣ በግማሽ አካባቢ አንሳ ሜሲ 348 ጎል ነበረው። ይሻላል ኦልሞስት የ52 ጎል ልዩነት አላቸው፣ ግን በንጽጽር ይሻላል። ያው ሮናልዶ እንደ አዲስ የተወለደው ከ30 ዓመቱ በኋላ ነው። እውነት ለመናገር ጎሎቹ የበዙት ከዛ በኋላ ከመሆኑ ጋር ተያይዘው ነው እና ሮናልዶ 213 ጎል ሲያስቆጥር 471 ጨዋታዎችን አድርጎ ነበረ። በንጻሬ በየጨዋታው 045 ጎሎችን ያስቆጥር ነበረ ማለት ነው። ሜሲ 461 ጨዋታ አድርጎ 348 ጎል ነበረው፣ 075 አካባቢ የጎል ሂደቱ ወይም ንጻሬው 075 አካባቢ ሆኖ እንመለከተዋለን። ክልያን ምባፔ በዚህ ሂደት እንግዲህ አራት መቶኛ ጎል ለመድረስ አምስት መቶ ሰላሳ ሰባት ነው ጨዋታዎችን ያደርገው አምስት መቶ ሰላሳ ሰባት ጨዋታዎችን አድርጎ አራት መቶኛ ጎል ደርሷል። ይህም ንጻሬውም ጥሩ ነው፣ የደረሰበትም የእድሜ ደረጃ በጣም አስገራሚ ነው ማለት ይቻላል። ሮናልዶ አራት መቶ ጎል ለመድረስ ወይም የደረሰው አራት መቶኛ ጎል ላይ የደረሰው ሀያ ስምንት ዓመት ከአስር ወር ከሶስት ቀኑ ላይ ነበረ ሁለት ዓመት ማለት ኦልሞስት ጋ የሁለት ዓመት አካባቢ ጋ ከዛ በላይ ሜሲ አራት መቶኛ ጎል ላይ ለመድረስ 27 ዓመት ከሶስት ወር ከሶስት ቀን። ይህ ሞኖሞስ ከአንድ ዓመት ከምናም በላይ ማለት ነው እና ክሊያን ምባፔ በዚህ ንጻሬ ስንመለከተው ከሜሲና ከሮናልዶ አንጻር ስናነጻጽረው በእነሱ እድሜ በዚህ ብቃቱ የሚቀጥል ከሆነ ታሪክ ሊሰራ ይችላል። እንዲሁም ጥያቄ ያነሱለን ነበር። ስለ ሮናልዶ አንድ ሺኛ ጎል ምን ትላለ፣ ተብሎ ሲጠየቅ የማይታሰብ የሚመስል ነገር፣ ግን የማይታሰበውን ነገር ለማሳካት እየሄደ ነው እና ታላቅ ለመባል ቢያንስ አሁን ካስቆጠርኳቸው ጎሎች በጥፍ ማስቆጠር አለብኝ ይላል። ወደ ስምንት መቶ ጎል አካባቢ መድረስ አለብኝ ታላቅ ለመባል ለቃ ሌጀንድ ለመባል የሚል አስተያየቱን አስቀምጧል። ግን በዚህ የጎል ንጻር የሚቀጥር ከሆነ ግን አንድ ሺኛ ጎል ለመድረስ ከሮናልዶም ሊቀድም ይችላል። ሮናልዶ አሁን አርባ ዓመቱ ነው። እንግዲህ ቀጣይ አመት ቢደርስ እንኳን በአርባ አንድ ዓመቱ ደረሰ ብንል፣ ይህ ተጫዋች ግን ካለው ንጻሪ አንጻር ቢያንስ በ35 36 አመቱ ራሱን ጠብቆ መጓዝ የሚችል ከሆነ አራት መቶኛ ጎል ላይ ሊደርስ ነው አንድ ሺኛ ጎል ላይ ሊደርስ የሚችልበት እድር ይኖራል። ኦሊቨር ዥሩ በፈረንሳይ ብሔራዊ ቡድን ብዙ ጎል በማስቆጠር ክብረ ወሰን ያለውን 57 ጎሎችን ያስቆጠረው ተጫዋች ነው። ክልያን ምባፔ በ95 ጨዋታ 55 ጎል ላይ ደርሷል። ሁለት ጎል ብቻ ነው የሚቀሩ። ቀጣይ ጨዋታቸው ከአዘርባጃን ጋር ነው። እዚህ በቀጣይ ጨዋታ አዘርባጃን ላይም ሁለት ጎል ላይ ካስቆጠረ ወይም ሀትሪክ ከሰራ ከሀትሪክ ከሰራ የጅሩን ክብረ ወሰን ያልፈዋል። ሀትሪክ ካልሰራ እና እንደ ሁለት ጎል ካስቆጠረ እንኳን ከኦሊቨር ጅሩ ጋር እኩል የሚሆንበት ሂደት አለ እና ጥርጥር በሌለው መንገድ የፈረንሳይ የምንጊዜም ኮከብ ጎል አግቢ መሆኑ ብቻ ሳይሆን ምናልባትም ማይነክ የክብረ ወሰንም ሊሆን ይችላል። በዚህ ሂደት የሚቀጥል ከሆነ ብዙ ጎሎችን ሊያስቆጥር ይችላል። እነ ክርስቲያኖ ሮናልዶ በፖርቹጋል ብሔራዊ እንዳስቆጠረው መቶ ምናምን ጎል አይነት ታሪክ ሊሰራ የሚችልበት እንቅስቃሴ ነው የምታየው። ስለዚህ አሁን ይህ ተጫዋች ከልዑልነት ወደ ንጉሥነት እየተሸጋገረ ነው ያሉ በደንብ በሚገባ የክርስቲያኖ ሮናልዶና የሜሲን ምትክ ለመሆን በሚደረገው ጉዞ የክልያን ምባፔ የሰመረ እንደሆነ እየተመለከትና ያለ ነው። ሀላንድም ጥሩ እየመጣ ነው እና ትናንትም አግብቶ። አዎ ሀላንድና ምባፔ ቀጣዮቹ ሜሲና ሮናልዶ ሊሆኑ ይችላሉ፣ ከፉክክር አንጻር፣ ከጎል ከአሲስት ከምናምን አንጻር። በርግጥ ሁለቱም በብዛት ጎል አስቆጣሪዎች ናቸው እና ቀጣዩን ዘመን የሚቆጣጠሩት ከእድሜያቸውም አንጻር ሀያ ስድስት ና ሀያ አራት ናቸው። ከእድሜያቸውም አንጻር ቀጣዩን ዘመን የመቆጣጠር እድላቸው ሰፊ ነው የሚል ግምቶች እንዲሰጡ አድርጓቸዋል። ክሊያን ምባፔ በተለያዩ ክለቦች በነበረው ቆይታ እነዚህን አራት መቶ ጎሎች ሲያስቆጥር በሞናኮ 60 ጨዋታ አድርጎ ሃያ ሰባት ጎል አስቆጥሯል። በፒኤስጂ 308 ጨዋታዎችን አድርጎ 256 ጎሎችን አስቆጥሯል። በሪያል ማድሪድ 75 ጨዋታዎችን አድርጎ ስልሳ ሁለት ጎሎችን አስቆጥሯል እስካሁን ገና ሁለት ዓመት አልሞላውም። አንድ ዓመት ከምናምን የመጡ በሊጓን 191 ጎል፣ 60 ሻምፒዮንስ ሊግ ጎል፣ 44 የላሊጋ ጎል፣ 37 የኮፓ ዳ ፍራንስ ጎሎችና ሌሎች የተለያዩ ውድድሮችን በርከት ያሉ ጎሎችን ማስቆጠር የቻለበትን ታምር መስራት የቻለበትን ሂደት መፍጠር የቻለ ተጫዋች የተጫዋች በነገራችን ላይ ፈረንሳይ ትናንት እሱ ባስቆጠራቸውና በጓደኞቹ ጎሎች አራት ለባዶ ዩክሬን ስታሸንፍ ለስምንተኛ ተከታታይ ጊዜ ለዓለም ዋንጫ መሳተፏን አረጋግጣለች። 1994 ላይ በተከታታይ ባለም ዋንጫ ባ ሳይሳተፉ የበርካታ ፈረንሳውያንን አንገት ካስደፉ በኋላ ባለፉት ስምንት ተከታታይ አሁን ለስምንተኛ ጊዜ ባለም ዋንጫ የሚሳተፉ ይሆናል። በነገራችን ላይ በዚህ የዓለም ዋንጫ ማጣሪያ ላይ አምስት ጎልና ሶስት አሴ ስምንት ጎሎች ላይ ተሳትፏል። ቀላል አይደለም። አምስት ጨዋታ ነው ያደረጉ በአምስት ጨዋታ ስምንት የጎል ተሳትፎ። በቃ እሱ ነው ይዟቸው ያለፈው ማለት ይቻላል። እኮ እሱ ባይኖር ቢያንስ ቢያንስ እንኳን ማለፉ ሊያልፉ ይችላሉ ግን እንዲፈጥነው ነው ላያልፉ ይችሉ ነበር። አንድ ጨዋታ እየቀራቸው ምናምን ላያልፉ ይችሉ ነበር። ይህ ተጫዋች ሁለት ሺህ ሃያ ሁለት የአለም ዋንጫ ላይ ሀትሪክ በመስራት በአለም ዋንጫ ታሪክ ሀትሪክ የሰራ ሁለተኛው ታሪካዊ ተጫዋች ነው። በፍጻሜ ጨዋታ ላይ በፍጻሜ ጨዋታ ላይ ዘንድሮ በ ሃያ ጨዋታ ሀያ 3 ጎሎች አስቆጥሯል። ሀሪኬን፣ ምባፔና ሀላንድ ማን ዘንድሮ የወርቅ ጫማውን በአውሮፓ ደረጃ ይወስዳል የሚለው የጌርድ ሙለር ትሮፒን በባላንዶር ማን ይሸለማል የሚለው አጓጊ ነው። ተያይዘዋል። 23፣ 27፣ ሀያ 7 ሀያ 6 ጎል ነው ያላቸው እነዚህ ሶስት ተጫዋችና ለዘንድሮ የአውሮፓ መድረክ ውድድሮች ሻምፒዮንስ ሊግም በላሊጋም በፕሪሚየር ሊግም በቡንደስ ሊጋም ብለው ለውድድሮቹ ውበት እየሰጡ፣ ዛሬስ ማን ስንት ጎል ያስቆጥራል? ዛሬስ የሳምንት ሃሪኬ ነው ወይስ የምባፔ ነው ወይስ ሳያላንድ ነው እያልክ በጉጉት እንድጠብቀው የሚያደረግ የውድድር አመቱ ነዋል። ሶስቱ እያበቡ መምጣት የሶስቱ እየደመቁ መምጣት ያመጣ ውጤት ነው። ክሊያን ባፔ ከትናንትና አራት መቶኛ ጎሉ በኋላ በሰጡ አስተያየት፣ በሪያል ማድሪድ ሁለት ተከታታይ ጨዋታዎች ጥሩ አደለንም፣ በሊቨርፑል ተሸንፏል ከሬ ቫልካ ነገር አቻ ወጥተዋል። ኤልቻ ላይ ጠብቁን ብሏል። በእርግጥ እዚህ ቡድን ላይ አንድ ጨዋታ ስትሸነፍ ሐሜት ይበዛል፣ አንድ ጨዋታ ስታሸንፍ ጭብጨባ ይበዛል ይላል ክልያን ምባፔ እና አስራ አራት መቶኛ ጎሉ እየተጠየቀ ሲናገር የነበረው ስለ ሪያል ማድሪድ ቡድን ነበር። ወደዳችሁም ጠላችሁም ዘንድሮ ዋንጫዎችን እናሳካለን፣ እንደ ቡድን እቅዳችን እሱ ነው የሚል ሀሳቡንም በደንብ ያነሳበት ሂደት አለና ክልያን ምባፔ የአለም እግር ኳስ ቁንጮ ሆኖ የሜሲና የክርስቲያኖ ሮናልዶን መንበር ለመረከብ ወንበሩ ላይ ቁጭ እያለ ይመስላል። አረለች እንትኗ ብቻ ናት የቀረች እዚ ጋ የምትቀመጡ ዘውዷ ዘውዷ ያው ሲለቁ ነ ዘውድን ንጉስ ሲለቅ ነው ዘውድን የሚሰጡ። መቀመጫውን ሊለክል ይችላል። እስኪ እየተለማመደ ስልጣኑን ይቆይ። እንዴት ይመራል ሀገሪቷ፣ እንዴት ሊመራ ይሻል እያለ ዘውዱን ሳይሰጥ መቀመጫውን ይለቅላል። ግን መጨረሻ ላይ ዘውድን የሚሰጥ ሲያምንብ ነው እና አሁን ዘውድን ኦልሞስት ሊረከባቸው ነው። ሮናልዶም ተናግሯል ባለፈው በነበረው ኢንተርቪው ላይ አንድ ሁለት አመት ማክሲም የአልናስርን ውልድ ከጨረሰ በኋላ በእግር ኳስ የሚቀጥል አይመስልም። ወደ እግር ኳስ ባለቤትነት ወደ ቢዝነስ እንደሚሄድ ተናግሯል። ላይ ሁለቱም ሜሲም ሮናልዶም አሰልጣኝ መሆን አንፈልግም ብለዋል ተናግሯል። ሜሲም ከዚህኛው የዓለም ዋንጫ በኋላ አንድ ሁለት ዓመት እስከ አርባ ዓመቱ ሜይቢ ሊጫወት የሚችልበት ነውና ተመሳሳይ ጊዜ ጫማ ሊሰቅሉ የሚችሉ ተጫዋች ናቸው ሜሲና ሮናልዶ። ኦፍኮርስ አሁንም ባሉበት ሂደት እነዚህኞቹ ተጫዋቾች እነ ምባፔና ሀላንድ በዚህ ጉዟቸው የሚጓዙ ከሆነ እያሉም ሊረሱ ይችላሉ ሮናልዶና ሜሲ እያሳዩት ያለው ብቃት በዚህ ልክ የሚቀጥል ከሆነ እና የክልያን ምባፔ የንግስና ጉዞ ግን በጣም አስገራሚ ነው። ያው የሜሲ ና የሮናልዶ ክብረ ወሰን ሰብረባቸው እ ቢያንስ አንድ ክብረ ወሰን ሰብረውል፣ አራት መቶ ኛ ጎል ላይ በመድረስ ቀድሞ የደረሰ ተጫዋች ተብሏል። እና ከዚህ በኋላ ራሱን በደንብ መንከባከብ፣ መጠበቅ እሱም ተናግሯል። በቃ ፕሮፌሽናል ማይንድ ነው ያለኝ፣ እኔ ከሮናልዶ ከሜሲ ጋር የሚያመሳስለኝም እሱ ነው። በቃ በደንብ ነገሮች ላይ ጥንቃቄ ያደረጋለሁ። ይህም ላይ አስተያቱን ሰጥቷል። በነገራችን ላይ ይህ ተጫዋች ሲነሳ ሁሌ ማምሮ ላይ ድቅን የሚልብኝ የካሜሮን እግር ኳስ ፌዴሬሽን ነው። የካሜሮን እግር ኳስ ፌዴሬሽን ምባፔ ገና በ15 በ16ት ዓመቱ በኋላም እንዲሁ ሞናኮም እያለ እየመጣ እያለ ጎል እያስቆጠረ እኮ እና ለካሜሮን እግር ኳስ ፌዴሬሽን በነገራችን ላይ ክሊያን ባፔ ሞር ልክ እንደነ የክሊያን ባፔ ቤተሰቦችና የጁድ ቤሊንጋም ቤተሰቦች ይመሳሰላሉ። ጁድ ቤሊንጋም እናቱን አትለሱ የምቀርበ አይደለም እናቱ ጋር ነው ጓደኝነቱ እሱ ናት። ዶርት ሙንድ ሲሄድ እሷ አብራ ሄዳ ነበረ፣ የምታበስልለት የምትንከባከበው ልጇን እና መሰል ነገሮች። አባትየው ደግሞ ጆብ ቤሊንጋም የታናሽ ወንድምየው ጋር ጥሩ ፍቅር ያላቸው ከአባትየው ጋር ልክ እንደ እናቱ። አባትየው ደግሞ ጆብ ቤሊንጋምን በሰንደርላንድ እያለ ሲንከባከቡ ነበር። አሁንም ዶርትሙንድ ከመጣም በኋላ አይለየው። ተከፋፍለው ኃላፊነት ይወጣሉ። በነ ክሊያን ባፔ ቤተሰብ ውስጥም ተመሳሳይ ነገር አለ። ክሊያን ባፔ ሞር ግንኙነቱና ፍቅሩ ከአባቱ ጋር ጠንካራ ኮኔክሽን ነው ያለው። ታናሽየውና ለሊል የሚጫወተው ኢታን ባፔ ደግሞ ከእናቱ ጋር ነው። በእናታቸው አልጄራዊ ናቸው፣ በአባታቸው ካሜሮን ናቸው። የሁለት የአፍሪካ ሀገራቶች ልጅ ናቸው። ውድ ናቸው እና በወቅቱ አባትየው ለካሜሮን እግር ኳስ ፌዴሬሽን ልጅ በብሔራዊ ቡድን ደረጃ መጫወት ይፈልጋል። ለካሜሮን ታሪክ እንዲሰራ ይፈልጋሉ። ያ ቃል እኮ ለፈረንሳይ ብሔራዊ ቡድን መጫወት የሚችል አቅም እንዳለው አባት ይረዳል። ብዙዎች ያውቁታል። ክልያን ምባፔን ያለውን እንቅስቃሴ ግን፣ በቃ መጫወት ያለበት ለመጣበት ነው እና እሱ መሆን አለበት የሚል እንደምታስታውሰው እንግዲህ በፈረንሳይ ብሔራዊ ቡድን ውስጥ ብዙ ሀሳቦች ነበሩ። የፈረንሳይ ብሔራዊ ቡድን የዓለም ዋንጫ ሲያሳካ 1998 ላይ ብዙ ጥቁር ተጫዋች ነበሩ። እና አፍሪካ እንዲሁም አንድ ጆዜ ሞሪኖ የተናገሩት ነገር ነበር አ አፍሪካውያን ተጫዋቾች አገራቸውን ትተው ለሌላ ሀገር ባይጫወቱ እኮ እስካሁን ድረስ ቢያንስ አንድ የአፍሪካ ሀገር ዋንጫ አለም ዋንጫውን ያሳካ ነበረ። ከጋና ሄደው ታሪክ የሰሩ ከካሜሮን ሄዶ ከናይጄሪያ ሄዶ ታሪክ የሰሩ ብዙ የብዙዎቹ ብሔራዊ ቡድን አለም ዋንጫ ሲያሳኩ መነሻቸው አፍሪካ ናቸው። ለምሳሌ ፈረንሳይ እያሉ ጆዜ ሞሪኒዮ ሲያነሱ ነበር አይደል? እና አባትዮ እንደዚህ አይነት ቁጭት ስላለው ለካሜሮን እንዲጫወት ፈልጎ ነበር ክልያን ምባፔ። ነገር ግን ገንዘብ አምጣተባል። ልጅ በእኛ ብሔራዊ ብንጫወት ከፈለግ ገንዘብ አስገባ፣ አውሮፓ ላይ ነው የሚጫወተው ልጅ ገንዘብ አለው፣ ስለዚህ ሙስና አስጠን አሉት። ከዛ በኋላ ፍሬ የተመለስኩ ነው ያለው አባትዮ። ነገር ግን አሁን ልጅየው ታናሽ ወንድሙ ይታ አምባፔ ለአልጄሪያ ለመጫወት ወስኗል። አልጄሪያ በዓለም ዋንጫ ትሳተፋለች፣ በ2006 ያለም ዋንጫ እና በፈረንሳይ ብሔራዊ ቡድን እድል የማግኘት እድሉ ጠባብ እንደሆነ ስለተረዳ ኢታን ምባፔ በእናቱ ሞቷችነት ሞር አልጄሪያ ፕሮፌሽናል ናቸው። ወደ አውሮፓ አልጄሪያ፣ ግብፅ፣ ሞሮኮ ወደ አውሮፓ የሚቀርብ እግር ኳስ የሚጫወቱና ሳይኮሎጂያቸውም ስነ ልቦና ስሪታቸውም እዛ ጋር የተያዘ ነው እና ያን መሰረት በማድረግ ኢታን ምባፔ ለአልጄሪያ ብሔራዊ ቡድን ለመጫወት እሽታውን ሰጥቷቸዋል። ከዚህ በኋላ ያሉ ፕሮሰሶች ናቸው የሚሆኑት። የዱዋል ሲቲዝንሽፕ የሚፈቅዱ ከሆነ በምን መንገድ እናስተናግደዋለን ምናምን የሚሉና ሌሎች ስራዎች፣ ከዛ ከፊፋ ጋር እስከምን እድሜ ድረስ ተጫውተዋል፣ ለብሔራዊ ቡድን መቼ ተጫውተዋል? አሏቸው ህጎች። ለብሔራዊ ቡድን ከአራት ዓመት በፊት መጫወት የለብንም በእድሜ እርከን ደረጃ ከሆነ የተጫወትከው፣ ከሃያ አንድ ዓመት በላይ ተጫወተ ከሆነ በተመሳሳይ መንገድ መጫወት አይችልም የሚሉና መሰል ህግጋቶች አሉ። በእርግጥ አሁን ተሻሽለዋል። የአትሌቲክሱ ሞር ፍሌክሲብል ነው። የአትሌቲክሱ ሁለት አመት ነው። አራት አመት ለሌላ ሀገር አለመሮጥ ብቻ ነው የሚጠበቅብ ከዛ ለቀጣዩ ሀገር ሁለት አመት ነው። እንዲሁም ለሌላኛው ሀገር መመዝገብ ትሻል ሁለት አመት ለሌላኛው ሀገር ሳት ወዳደር ቆይት። እግር ኳሱ ላይ ግን ትንሽ ጠንከር ይላል። ያረካቸው ጨዋታዎች ይታያሉ ምናምና መሰል ነገሮች። ዝሮ ዝሮ ግን ኢታን ምባፔ ለአልጄሪያ ብሄራዊ ለመጫወት እየተዘጋጀ ነው ያለው እና ይሄ በተለይ በአፍሪካ እግር ኳስ የምንመለከታቸውን ልክ ያልሆኑ አሰራሮችን ያጋለጠ ጭምር ነው የክልያን ምባፔ ውሳኔ። ከዚህ ጋር ተያይዞ ግን ውሳኔው ተገቢ ይመስላል፣ ምክንያቱም በፈረንሳይ ብሔራዊ ቡድን በደንብ እያበበ ነው ያለው። ካሚሮን ቢሆን በዚህ ልክ ጎል ያስቆጥራል፣ በዚህ ልክ ይወራለታል፣ በዚህ ልክ አይመስለኝም። በፈረንሳይ ብሔራዊ ቡድን በመሆኑ ግን ብዙ ተጠቃሚነት ያገኘ ይመስለኛል። ከጀርባ አብሮት የሚጫወቱ ተጫዋቾችና መሰል ነገሮች እና የክልያን ምባፔ ጉዞ ትክክለኛ መንገድ ላይ ትክክለኛ መንገድ ላይ እየመጣ ይመስላል ነው። አንዳንድ ተጫዋቾች በልጅነታቸው በጣም ከፍ ወዳለ ደረጃ ይደርሱና ከዛ እየወረዱ ለምሳሌ ማርኮስ ራሽፎርድ ትልቅ ታሪክ ይሰራ ተብሎ የተጠበቀ ተጫዋች ነበር። አለ አነ ጃክ ዊልሼር በአርሰናል ሌሎች በጣም ታይቶ የጠፉ። በእርግጥ አሁን ራሽፎርድ ጠፋ አልትሮ አችልም፣ ግን በሚጠበቀው ልክ አልሄደም። ሌላዊ የሀገሩ ልጅ የፈረንሳይ ብሔራዊ ቡድን የነበረው ማንቸስተር ዩናይትድ የነበረው ማንቸስተር ዩናይትድ ከሞናኮ አምቶት የነበሩት ማንቸስተር ዩናይትድ 36 ሚሊዮን ፓውንድ አምቶ እንዲሁም ውል ማፍረሻው ላይ ባላንዶሩ ሉ ማርሻል አስገብቶ ነበር። አንቶኒ ማርሻል አሁን ግሪክ ነው ያለው፣ ምስል ግሪክ በኋላ ሜክሲኮ ይዷል። አሁን አስበው እግር ኳስ ስለዚህ ለኛ ለሱ የመጀመሪያ አንቶኒ ማርሻል አሁን ስከርትልን አጋጭቶ ሊቨርፑል ላይ ቤንቴኪ ፎር ፎርቢሽ ያገባበት ጨዋታ የነበረው አጀማምር በጣም ትልቅ ነበር። ማርሻል እና ብዙ ተጫዋቾች በዚህ መንገድ ተሰናክሏል። ምባፔ ግን አሁን እንዲሁም ከእድሜ ከእድሜ እርከኑ በላይ ወይም ከእድሜው በላይ እየተጓዘ ያለ ተጫዋች ነው እና ሊደነቅ ሊበረታታ የሚችል ስለሆነ እኛም እንደ ሲዲ ስፖርት ክልያን ምባፔን ዛሬ ርዕሰ ጉዳይ እያደረግ ነው። በቃ በደንብ ሜሲና ሮናልዶ እንደሚተካ የሚያሳይ ፍንጭ ሳይሆን ማረጋገጫ የሰጠበት ነው። ትናንት አራት መቶኛ ጎሉን በ26 ዓመቱ በማስቆጠር በእድሜ ትንሽ ተጫዋች በመሆን አሉቴ ሶፊ፣ በአብዛኛው ነጥቦች በአንተ ተነስተዋል። እኔ ምንድን ነው መጨምረው ትንሽ አሁን የኪሊያን ምባፔ ጎሎችን ስትመለከታቸው ሰሞነኛ ጎሎች ክሬቲቪቲ የላቸውም። በቡድንም ደረጃ በክለብም ደረጃ፣ አሁን በብሔራዊ ቡድን ደረጃ እንደውም አሰልጣኙ አሰልጣኙ እኔ ብዙም ኮንፈርት አይሰጡኝም፣ ለእኔ ዲዲየ ደሻምፕ ለኔ ብዙም ማለት አልወዳቸውም። ብዙ ጊዜ አማካኛቸው ላይ የአድሪያን ራቢዮን ስላፌ ያበዛሉ። በኔሽንስ ሊግ ላይ፣ በአውሮፓ ዋንጫ ፍጻሜ ጨዋታ ላይ ራቢዮ ራቢዮ ራቢዮ እኛም ስናስተላልፍ ኳስ ላይ ብዙ ነቅፈ ናቸዋል ማለት እንደውም አሁን ሪያን ቸርኪ እየመጣ ስለሆነ አልጋ ወራሽ የተባለው ኬቨን ደብሮና አልጋ ወራሽ የተባለ ሪያን ቸርኪ ከዚህ በኋላ ከምባፔ ጋር የሚፈጥሩት ሊንክ አፖች ጥሩ ናቸው ተብሎ ይጠበቃል እንጂ ኪሊያን ምባፔ ለእኔ በዚህ ሰዓት ለእኔ በዚህ ሰዓት የዓለማችን ምርጡ አማካኝ ምለው የፓርሰን ጀርሜንን አማካኝ ለእኔ ከየትኛውም ክለብ ጋር ወዳደርብት ለኝ የፓርሰን ጀርሜን አማካኞች ፋቢያን ሪዩስ፣ ኔቬዝ እና ዋናው ቪቲኒያ ያለው ክለብ እድለኛ ነው ብዬ ነው ማሰብ። በጣም ፈጠራው በጣም አሪፍ ኳስ የሚጫወት ከኳስ ጋር ግንኙነት ያለው በጣም ወደፊት ክሪኤቲቪቲ ያለው ዴሊቨሪዎች ያሉት ውህደት ነው። ስብጥር ነው የነ ፋቢያን ድሪዩስ የነ ኔቬዝ እና የነ ቪቲኒያ ጥምረት እና ምባፔ ቻምፒየንስ ሊግ ዋንጫ የለው ትንሽ የሪያል ማድሪዱን ዝውውር ዲሌ ቢያደርገው ኑሮ ብዬ አስብ ነበር። ከክለቡ ጋር በነጻነት የተለያየ ራሱ ተጠቃሚ ሆኗል። ወደ ትልቅ ወደ ሀያል ክለብ ነው የገባው። ግን ሉዊስ ኤንሪኬ ጥሩ አሰልጣኝ ናቸው፣ በጣም ጎበዝ አሰልጣኝ ናቸው። በኔይማር በሜሲና በኢምባፔ ያልተገኘውን የአውሮፓ ቻምፒዮንስ ሊግ ዋንጫ ለፓሪሰን ጀርሜን አበርክተዋል። በነ ቪቲኒያ በነ ኔቬዝ በነ ዴምቤሌ አማካኝነት እና ምን አለ ቻምፒዮንስ ሊግን ቢያሳካ የሚል ህሳቤ ነበረኝ። በዚህ በፈረንሳዩ ክለብ ቆይቶ የሚል እምነት አለኝ። ካለው የአማካኝ ክፍል ጥራት አሁን ሪያል ማድሪድ ከውጭ የሆነ ስተመለከተው ሪያል ማድሪድ ሪያል ማድሪድ ጥያቄ የለውም ትልቅ ክለብ ነው። የአውሮፓ ቻምፒዮንስ ሊግ አሸናፊ ነው። ግን የያዛቸውን የአማካኝ ስፍራ ተቃዋቾች ስትመለከት ልክ እንደ ፔዥ አይደለም። በክሬቲቪቲ ረገድ ሲቸገር ተመልክተናል። በሊቨርፑሉ ጨዋታ፣ በሪያል ቫልካኖ ጨዋታ በጣም ሲቸገሩ ተመልክተናል። እና ይሄ የክሩስና የሞድሪችን አይነት ሚና ያለው ተጫዋች በሪያል ማድሪድ አሁን አለ ወይ ብትለኝ ከባድ ይመስላል። እነ ቤሊንግሃም ብልጭ ድርግም ይላሉ እና አርዳ ጉለር ገና እየመጡ ነው እና ሞሮፍ የነ ቪቲኒ አይነት ጥምረት በሪያል ማድሪድ ቢኖር ከዚህ በላይም ያብባል ብዬ አስባለሁ። ኢምፓፔ ከዚህ በላይም ፍሩትፉል ይሆናል። ወጣት ነው፣ ሮጦ ያልጠገበ ነው፣ ጎል አስቆጣሪ ነው፣ በጣም ፈጣን ተጫዋች ነው። በቃ ሙሉ ሰው ነው ማለት ትችላል። እና አቅርቦት እንደሱ አይነት ብቃት ያለው ተጫዋች አቅርቦት ይፈልጋል እና አቅርቦቱ በደንብ አለው ሰፕላይ ያለው ለኢምፓፔ በሪያል ማድሪድም በፈረንሳይ ብሔራዊ ቡድንም አይመስልኝ ብዙ ጊዜ የሚያስቆጠሯቸው ጎሎች የሰሞነኛ ጎሎቹን ከተመለከታችሁ አብዛኞቹ ጎሎች በራሱ ጥረት የሚቆጠሩ ጎሎች ናቸው። በራሱ ፍጥነት፣ በራሱ ድሪብል፣ በራሱ የቴክኒካል ብቃት ክህሎት የሚቆጠሩ ናቸው እና ይሄ የነ ቪቴን አይነት አማካኝን ቢያገኝ ደግሞ ከዚህ በላይ ጎል ስኮረር የሚሆንበትን እድል ይፈጥራል ብዬ አስባለሁ። እና አሁን በፈረንሳይ ብሔራዊ ቡድንም ስትመለከቱ አማካኙ ክሬቲቭ አይደለም። አሁን ካንቴ፣ ቹዋሚኒ ናቸው አብዛኞቹ ስላፊዎች እንዲሁም ቸርኪ የቀድሞው የኦሎምፒክ ሊዮን አሁን በማንቸስተር ሲቲ የሚጫወቱ ተጫዋች ሪያን ቸርኪ መምጣት እንዲሁም የቡድኑን ክሬቲቪቲ ከፍ ያደርገዋል ተብሎ ይጠበቃል። እና ሞሮፍ ጥሩ አማካኝ ቢያገኝ አሁን እንደዚህ አይነት ተጫዋች የምትመኘው እኮ ዣቪና ኢኔስታ አጠገቡ ቢሆኑ ምን ያህል ጎል ያስቆጥራል? እንዴት ያብባሉ? እና ይሄ ዋነኛ የከምባፔ ጋር የሚጫወቱ ተጫዋቾች በሱ ልክ ክሬቲቭ አለመኖናቸው፣ ዴሊቨሪዎቻቸው በጣም ክሊኒካል አለመሆኑ የምባፔን ብቃት ከዚህ በላይም እንዳንመለከተው አሁን ኤክስጂውን ብትመለከተው ብዙ ሆኖ በጣም እኔ በጣም አውትስታንዲንግ ፐርፎርማንስ ከሚያሳዩ ተጫዋቾች መካከል አንዱ ነው። እኔ የዓለማችን ምርጦ ተጫዋች በዚህ ሰዓት ለእኔ እሱ ነው፣ ክልያን ምባፔ። ሀላንድ ጎል ቢያስቆጥርም ከሀላንድ ጋር አለፈካክሮ ቡድን በሚቸገርበት ሰዓት በየትኛውም ሁኔታ ጎል ሊያስቆጥር የሚችል ተጫዋች ነው። ሀላንድ ግን እግር ኳስ ውበት ነው። ውበትን ስትገልጸው ደግሞ ምባፔ አንዱ ነው እና ከዚህ በላይም በጣም ራሱን ጥግ ደረጃ ማድረስ ይችላል። ግን የአማካኝ ስፍራ ተጫዋቾቹ አብረውት የሚጫወቱ ተጫዋቾች ከዚህ በላይም ስራዎችን ሊያገዙት ይገባል። ና እና አድሪያን ራቢዎት ጥቅም የላቸውም ለሱ በክሬቲቪቲ ረገድ ና ይህንን ነው ማለት እንፈልግ